በዛሬው ታሪክ የምንመለከተው መለከተው ማንንም ሰው እንዳናምን ያድርገናል። የአለምንም ጥርጠረም ታሪኩ እንደሚያስገርማችሁ ስለማወቅ እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። የሴፕቴምበር 17 2021 ምሽት ላይ የ42 ዓመት ጎልማሳ የሆነው ጄሰን ቶርንበርግ ፓስተር ሲሆን በዛች ምሽት ላይም እንደ ኮንትራት የያዘውን የአልቤርጎ አልጋውን እያስተካከለ ይገኛል። ይህም አልቤርጎ የሚገኘው ዳላስና ፎርት ወርዝ የሚሰኘው ከተማ መሃል ላይ ሲሆን ከትንሽ ደቂቃዎችም በኋላ ትንሽ ሰዎችን ሰብስቦ የመጽሐፍ ቅዱስ ትምህርቶችን ለማስተማር እየተዘጋጀ ነው። ክፍሉንም አጽደርቶ ከጨረሰ በኋላ ተቀምጦ ተማሪዎች እስኪመጡ ድረስ መጠባበቅ ጀምሯል። በዚህም ጊዜ ጭንቅላት ውስጥ ድሮ እንደዚህ አይነት ፕሮግራሞችን ሲያዘጋጅ ቤቱ እንደነበረና ና አሁን ላይ ግን በእሳት ቃጠሎ ቤቱ በመቃጠሉ እዚህ ማዘጋጀቱ እያስገረመው ከራሱ ጋር እየተጫወተ ይገኛል ወንበሮቹንም አሰናድቶ ከጨረሰ በኋላ ቁምሳጥኑን ይከፍትና የተለያዩ መጽሐፍ ቅዱሶችን ጠረጴዛዎቹ ላይ ያስቀምጣል እንዲህም በሚያደርግበት ሰዓት ላይ በር ይንኳኳል ይህንንም ሲሰማ ደስታ የተሰማው ጄሰን በሩን ለመክፈት ይሄድና ልክ በሩን ሲከፍተው ከዚህ በፊት ወደ እሱ መጥቶ ማያውቅና እጅግ ግዙፍ ሰውነቱ በንቅሳት የተሞላ እንደሆነ ይመለከታል። በእርግጥ ይህን ሰውዬ አንድ ጊዜ የተመለከተው ሲሆን ጄሰንም እሱ ጋር መጥተው ትምህርት ለመማር ለሚፈልጉ ሰዎች ጥሪ በሚያቀርብበት ጊዜ አሁን ፊት ለፊቱ ቆሞ ላለውም ዴቪድ ሉዊስ መንገድ ላይ አግኝቶት ጥሪ አቅርቦለት ነበር። ምንም እንኳን ጄሰን መጀመሪያ ላይ ለዴቪዴን ወረቀት ሲሰጠው እሱ ጋር መጥቶ የመጽሐፍ ቅዱሶችን ትምህርት ይማራል ብሎ አላሰብም ነበር፤ ምክንያቱም ዴቪድ ሲታይ ሃይማኖታዊ ሰው አይመስልም። ዴቪድ እምቢሆን ለጄሰን አሁን እዚህ የመጣው ትምህርቶችን ለመማር ሳይሆን ትልቅ ችግር ውስጥ እንደገባና መሄጃም ስላጣ እንደሆነ ይነግረዋል። ዴቪድ አደንዛዥ እፆች እንደጀመረና ሳያስበውም ወንጀል ውስጥ ገብቶ ከእንደዚህ አይነት አደገኛ ሰዎች ጋር ስለተነካካ እሱን እየፈለጉት እንደሆነ ሲረዳ መሄጃ አጥቶ ወደ እሱ እንደመጣ ይነግረዋል። ምንም እንኳን ጄሰን ዴቪድን ቢቀበለውም ትልቅ ችግር ውስጥ እንደሚገባ ቢያውቅም፣ ይሄ ሰውዬ ግን ትልቅ ችግር ውስጥ ስላለ ሃይማኖቴም ችግረኛን ሰው መርዳት አለብህ ስለሚለኝ እምብዬ ላባረው አልችልም በማለት ዴቪድን ወደ ውስጥ እንዲገባ ያርገዋል። ጄሰን መጽሐፍ ቅዱስ ለዴቪድ ይሰጠዋል። ግራ የተጋባውም ዴቪድ ገና ከአፉ ምንም አይነት ቃል ሳይወጣ ጄሰን ውስጥና ተቀመጥ ብሎም ይነግረዋል። ለትንሽ ደቂቃዎችም ቁጭ ብለው ትናንሽ ወሬዎችን ማውራት ይጀምራሉ። በዛ ሰዓት ውስጥም ዴቪድ ትልቅ ጭንቀት ውስጥ ነበር። መስኮቶቹና በሮቹን በየደቂቃው ይመለከታቸዋል። ለዛም ነው ከትምህርቶቹ ይልቅ ዴቪድን ወደ ማረጋጋት ስራ ውስጥ የገባው ከትንሽ ደቂቃዎችም በኋላ ማንም ሰው ስላልመጣ ምናልባት ሌሎቹ ሊዘገዩ ስለሚችሉ ከዴቪድ ጋር ትምህርቱን ጀምሬ በመሃል እነሱ ሲመጡ እንቀጥሏለን በማለት በሩን ይቆልፋውና ለዴቪድ መጽሐፉ እንዲከፍተ ይነግረዋል። ለቀጣዮቹ ሰዓታቶችም ጄሰን እና ዴቪድ መጽሐፍ ቅዱስን እየተማሩ ይቆያሉ። በዛ ጊዜ ውስጥም ዴቪድ መረጋጋት ይጀምራል። በደንብ እየመሸ ሲመጣም ትምህርታቸውንም ስለጨረሱ ጄሰን ቀጥታ ዴቪድን ውጣ ማለት ስለደበረው መጽሐፉን ይዘጋና ሰጥተና ለዛሬ ጨርሰናል ይለዋል። ዴቪድ ግን ከዛ ክፍል መውጣት አልፈለገም። ዴቪድን በመቀጠል ጄሰንን እየለመነ እባክህን እቺን ምሽት ብቻ እንኳን እዚህ ልደር መውጣት በጣም ፈርቻለሁ እያለ ይነግረዋል። ይህንንም የሰማው ጄሰን ሁለት ሀሳብ ይሆንበታል። በአንድ በኩል እንደዚህ አይነት ችግር ውስጥ ያለን ሰው ውጣና እንደፈለግኩን ማለት ሕሊናው ሊፈቅድለት አልቻለም። በሌላ በኩል ደግሞ ይህን ሰውዬ ማን ይሁን ምን ይሁን ምንም ያውቀው ነገር የለም። እነዚህ ሁለቱም ሀሳቦች ጭንቅላት ውስጥ ይፋተጉና በስተመጨረሻም ኬሰን ዴቪድን ከሱ ጋር እንዲያድር ይፈቅድለታል። መሬቱ ላይም ትራስና ብርድ ልብስ የሚሰጠውና እንቅልፋቸውን ከመተኛታቸው በፊት ለሁለተኛ ዙር መጽሐፍ ቅዱሳቸውን ከፍተው ትንሽ ትምህርቶች የመማር ይጀምራሉ። ሁለቱም እየደከማቸውም ሲመጣ መልካም ምሽት ተባብለው ወደሚተኙበት ቦታ ሄዶ ይተኛሉ። ለቀጣዮቹ አምስት ቀናቶችም የጄሰን ክፍል ተዘግተው ይቆያሉ። እዛ አካባቢ የሚኖሩ ሰዎችም ቢሆኑ ከዛ ክፍል የሚወጣው ብቸኛው ድምፅ የሃይማኖታዊ መዝሙሮች ብቻ ናቸው። የተከፈቱትም በከፍተኛ ድምፅ ሲሆን ውስጥ ማን ምን እያደረገ እንደሆነ ማንም ማወቅ አይችልም። እዛ አልቤርጎ ውስጥም ያሉ ሰዎች ከድምፁ ጩኸት የተነሳ ለባለቤቱ ድምፁ እያስቸገረን ነው እያሉ ቅሬታ ቢያቀርቡም ሌሎቹ የአልቤርጎቹ ተጠቃሚዎች ከስንት አንድ የሚመጡ ወይም ደግሞ ለትንሽ ሰዓታት የሚቆዩ ናቸው። በተቃራኒው ጄሰን ደግሞ ኮንትራት ይዞ ለረጅም ጊዜ እየተቀመጠ ያለ ግለሰብ ነው። ስለዚህ ከሁለቱ አንጻር ጄሰንን ማስቀየም ስላልፈለገ ቅሬታቸውን ሳይቀበል ይቀራል። በእነዚያም አምስት ቀናቶች ውስጥም አንድ የተለየ ነገር የተፈጠረው ሌላ ሁለት ሰዎች የመጡ ሲሆን እነዚህ ሴቶችም ከገቡ በኋላ ሲወጡ አልታዩም። በአምስተኛው ቀንም ማለትም ሴፕቴምበር 22 ጠዋት ላይ አንድ ሰውዬ ከጄሰን ክፍል እንደምትመለከቱት አይነት የሃዝማት ልብስ በመልበስ በእጁ ደግሞ ሻንጣን ይዞ ከክፍሉ ሲወጣ ይታያል። የሆነ መኪና ውስጥ የሚገባና ከዛ አካባቢም ይሰወራል። ከ45 ደቂቃም በኋላ 40 ኪሎ ሜትሮች ርቆ የፎርት ወርዝ የእሳት ክፍል ቆሻሻ መጣያ ውስጥ ትልቅ እሳት እንደተነሳና በፍጥነትም እንዲመጡ ይነገራቸዋል ወዲያውኑም ወደዛ አቅንተው እሳቱን ካጠፉ በኋላ ምንድን እየተቀጣጠለ የነበረው የሚለውን በሚያጠኑበት ጊዜ ያዩት ነገር እጅጉን ያስደነግጣቸውና ወደ ፖሊስ በፍጥነት ሪፖርት ያደርጋሉ። እውነታውም ይሄ ነበር። ዴቪድ እንደተናገረው ችግር ውስጥ ነበር ነገር ግን የጄሰን የአልቤርጎ ክፍል ውስጥ መደበቁም ለሱ መፍትሄ ሊሆኑ አልቻለም። የተፈጠረውም ይህን ይመስላል። ሁለቱም ለሁለተኛ ዙር የመጽሐፍ ቅዱሳቸውን ትምህርት ከተማሩ በኋላ ወደ እንቅልፋቸው ያመራሉ። በእርግጥ ዴቪድ ደክሞ ስለነበር የእውነትም እንቅልፉን ተኝቷል። አስተማሪው ጄሰን ግን እንቅልፉን አልተኛም። ዴቪድም እስኪተኛ እየጠበቀ ነበር። መተኛቱንም ካረጋገጠ በኋላ ቢላ አምጥቶ የዴቪድን አንገት ይቆርጠዋል። ከዛም በመቀጠል ደረቱን ይቀድና ልቡንም አውጥቶ ይበላዋል። ይህንንም ጄሰን ያደረገበት ምክንያት በሱ እሳቤ ፈጣሪን ሙሉ ለሙሉ ማምለክ የሚቻለው የሰው መስዋዕትነት አቅርበን የእነሱን ክፍል ስንበላ ነው ብሎ ያምናል። በቀጣዮቹ አምስት ቀናትም የዴቪድን ሰውነት በማስወገድ ላይ የሚገኝ ሲሆን በዛ መሃልም ሁለቱም ሴቶችን አስገብቶ ተመሳሳይ ነገር አርጎባቸዋል። በአምስተኛው ቀንም ጠዋት ላይ ተነስቶ ከዛ ክፍል ሲወጣ የነበረው ጄሰን ነበር። በእጁ የያዘውም ሻንጣ የሶስቱ ሰዎች ሬሳ ሲሆን ለማቃጠልም የሞከረው እሱን ነበር። ወዲያውኑም በቁጥጥር ስር ይውልና ጥያቄ በሚጠይቅበት ጊዜም እነዚህ ሶስቱ ሰዎች የሱ የመጀመሪያዎቹ እንዳልሆኑና ከዚህ በፊትም ከትንሽ ዓመታት በፊት የሴት ጓደኛውን በተመሳሳይ መልኩ መስዋዕትነት እንዳቀረባትና ድሮ የሚኖርበትንም ቤት ያቃጠለው ከሱ ጋር አብሮ የሚኖረውን ጓደኛውን ገሎ ምንም አይነት ማስረጃ እንዳይገኝበት ስለፈለገ ይናዘዛል። ወዲያውኑም በፍርድ ቤት ጄሰን ጥፋተኛ ሆኖ ያምንና በዓለም ላይ ሊሰጥ የሚችለውን ትልቁን ቅጣት ማለትም የሞትን ቅጣት ይፈርዱበታል። በአሁኑ ሰዓትም እሱን እየተጠባበቀ ይገኛል። ዛሬው ታሪካችን የሚያውጠነጥነው ሁለት ሰዎች እንደ ድንገት ይገናኙና ብዙም ሳይቆይ ቅርበት ያላቸው ጓደኛ ማማቾች ይሆናሉ። ነገር ግን ሁለቱም ቢሆን የራሳቸውን ሚስጥር ይዘዋል። ከትንሽ ወራትም በኋላ የሁለቱም ሚስጥር እጅግ በሚያጓጓና በማይጠበቅ መልኩ ይገለጣል። በእርግጥ ታሪኩ እንደሚያስገርማቸው ስለማልጠረጠር ላይክ በማድረግና እስከ ፍጻሜው ድረስ ከኔ ጋ ቆዩ። 2003 አንድ ማታ ላይ የ22 ዓመት ወጣት የሆነው ማይክል ብሪጅስ የተሰኘው ግለሰብ አንድ የሆኪ ጨዋታ ላይ ካልገሪ የተሰኘው የካናዳ ከተማ ውስጥ በሚካሄደው ጨዋታ ተቀምጦ እየታደመ ይገኛል። ለራሱም ያለበት ቦታ እጅጉን እንደሚያምርና እድለኛም እንደሆነ እያውጠነጠነው ነው። በእርግጥ ማይክል የሚኖረው 700 ኪሎ ሜትሮች ርቆ ብራንደን በሚሰኘው የካናዳ ከተማ ውስጥ ነበር። ለእሱም ቢሆን አሁን ላይ ተቀምጦ የማየቱ እጅጉን እያስደሰተው ነው። ምክንያቱም ካለፈው ዓመት ጀምሮ ሕይወቱ ምስቅልቅሎ ወጥቷል። ባንክ ውስጥ የሚገኘው ገንዘብ ትንሽ ነው። ስራም የሌለው ሲሆን ጓደኞቹም ቢሆኑ እንደ ልጅነታቸው ከእሱ ጋር አብረው እየዋሉ አይደለም። በአጭሩ ምንም የሌለው ብቸኛ ሰው ነበር። በዚህም ጨዋታ ላይ ራሱን በማግኘቱ እጅጉኑ ደስተኛ ሆኗል። በእርግጥ ማይከል ገንዘብ ኖሮት አልነበረም። ይህንን ጨዋታ ለማየት ገዝቶ የታደመው በተቃ